በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ድርሳነ ማህያዊ ዘረቡ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለም ሁሉ ቤዛ የሚሆን ዓለሙን ሁሉ የሚያድን የመዳን ያለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፊ ነው። በነጋም ጊዜ ጌታችን ኢየሱስን ይገሉት ዘንድ የካህናቱ አለቆች ጸሐፊዎችና መምህራን ተማከሩ። ከእስር ቤት አወጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ መቶ ሰላሳ ሶስት ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ የመቱት ብዙ በደበደቡትም ጊዜ የፈጽሞ ከምድር ላይም ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እሱ ግን መቆም የማይቻሉ ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንኩ ገልጸህ ንገርን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔ ስነገርኳችሁ ብጠይቃችሁም አትመልሱልኝም ወይም አተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን? አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለ እሱም ምስክር ለምን ትፈልጋላችሁ እነሆ እኛ በአንደበቱ ሲናገር ሰማ ነው አሉ ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት ጲላጦስም ወደ እነሱ ወጥቶ ይህን ሰው ወደ እኔ ያመጣችሁበት ነገር ውስጥ በደሉስ ምንድን ነው አላቸው አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣ ነውም ነበር አሉት ጲላጦስም እናንተ እንደ ህጋችሁ ፈርዳችሁ ቅጦት አላቸው አይሁድም ማንንም ልንገድል ለኛ አይገባንም አሉ በማናቸው ሞት ይሞት ዘንድ ስላለው ለእነሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከህዝቡ መምህራኖች እና ከካህናቱ አለቆች የተቀበለውን ሰላሳ ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሕ ደሙን የሚያፈሰስኩ እኔ በድያለሁ አላበጀውም ብሎ መለሰ። እኛ ከአንተ አንተ ከእኛ ምን አለ፣ ለራስ ወቅ አሉት። ይህንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ ክርስቶስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድም እንደ ጴጥሮስ ስለ ኃጢአትህን እሳ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአትህን ይቅር ይልሃልና እምቢ ብሎ በብዙ ጻርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም አርባ ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀበለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ እውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸውም በሞታቸውም አለኝታቸው ነውና፣ ይኸውም ቦታ እስከዛሬ ድረስ የደም ቦታ ሲባል ኖረ የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ ሰላሳ ብር ተቀበሉ ብሎ ነቢዩ ኤርሚያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ አሜታቸው አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ ስድስቱ ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮችም በኃይል እየሳቧቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ታምራት አይተው እንዲህ አለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስ ፊት ለጌታችን ለኢየሱስ እኒ ጦሮች ሶስት ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይልኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስ እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስክዳቸውና ሲከለክላቸው አገኘ ነው እያሉ እሱም የእስራኤል ንጉሥ ነኝ ይላል የእግዚአብሔርን ለእግዚአብሔር አድርጉ የቄሳርን ለቄሳር ሰጡ ካላቸው በኋላ ሐሰተኞች ሆነዋልና እሱም ስለ ትህትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን? ብሎ ጠየቀው። ጌታችን መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካስሱትም አሉ። በሰንበት ድውያንን አዳነ፣ የእውራንንም አይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በስራው ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉ ሲያካስሱት፣ እሱ ግን ምንም አልመለሰላቸውም። ዳግመኛም ፒላጦስ እኒህ ይህን ያህል ሲያጣሉ ሲያካስሱ አልሰማቸው ምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል እንኳን አልመለሰም አልመለሰም። በሰንበት ታምራት የሚያደርግ ጌታችን ግን አባቱ በሰንበት ታምራት እንዲያደርግ እሱን በሰንበት የታመሙትን በእውነት አዳናቸው። የእውሮቹንም አይን በሰንበት አበራ። የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን ወይስ ክፉ ማድረግ፣ ሰው ማዳን ነው ወይስ መግደል ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በአይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ ድና እንደ ሁለተኛ የተሆነችለት። ፈሪሳውያንም ከዚያ ወጥተው ጌታችን ኢየሱስን ይገሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕሩ ወደብ ሄደ። ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነሱ ግን ዝም አሉ። ጌታችን ኢየሱስም ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ አደረጉት። አስራ ስምንት ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እሷም ጎባጣ ነበረች፣ ፈጽሞም መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ሄደ በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እሱ ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ እውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘ ዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ስራ በእርሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ስራ እሰራ ዘንድ ለእኔ ይገባኛል አላቸው። አንድ ሰው እሱ እንኳ ስራ ሊሰራበት የማይቻለው ሌሊት ይመጣልና፣ በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደ፣ በፈሳሿ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። ጌታችን ኢየሱስም በሰንበት ወደ አልአዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ደንጊያውን አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ አራተኛ ቀኑ ነውና ፈጽሞ ሸጥቷል አለችው። ጌታችን ኢየሱስም ብታምኝስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን አላት። ደንጊያውን ከመቃብሩ ላይ ያነሱት። ጌታችን ኢየሱስም አይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛል፣ እናመሰግንሃለሁ። ዘወትርም እንደምትሰማኝ ያውቃለሁ አለ። እኒህ የቆሙት ሰዎች አንተ እንደ ላከኝ ያምኑ ዘንድ አንተ እንደ ላከኝ ያምኑ ዘንድ እንዲህ አልኩ እንጂ። ይህን ካለ በኋላ አላዛር አላዛር፣ ና ወደ ውጭ እውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሮቹም ታስሮ እንደ ተገነዘ፣ ፊቱም በልብስ እንደ ተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተዉት ይሄድ አላቸው። ሄደም እንዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት። እንዲህም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ህዝቡን ያወካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ፣ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነጻ ሲሆን በትህትና ሄደ። እሱ የምድራውያንና የሰማያን ገዢዎች ገዢ ሲሆን፣ የምድራውያንና የሰማያን ጌቶች ጌታ ሲሆን፣ የሰማያዊ ንጉሥ ልጅ ሲሆን እሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከአሳ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትትና ሰጠ ሄሮድስ ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ስራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያው ይወድ ነበርና የሚሠራውም ስራ ሁሉ የሚሠራውንም ሥራ ሁሉ ሊያየ ይወድ ነበርና ብዙ ነገርም መረመረው ጠየቀው ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቆመው ያጣሉት ያካሱት ነበር። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ ዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ገረፉት። ስጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው፣ በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገለው ይወድ ነበርና፣ ፈሪሳውያን እንደነገሩት ሄሮድስ ሊገልህ ይፈልግሃልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሄዳችሁ እንዲህ በሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሶስተኛውም ቀን ስራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና በዚች በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የደህንነት ቀናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሳቸው አንተ ነህን? አለው። ጌታችን ኢየሱስን መልሶ ይህን የምትናገረው ከልብ ነውን? ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖችህ፣ የካህናት አለቆችም ወደ እኔ አመጡህ አይደለምን? ምን ላድርግህ? አለው። ጌታችን ኢየሱስም መንግስቴስ በዚህ ዓለም አይደለችም ብሎ መለሰ። መንግስቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተን እንዳያመጡኝ ብላቴኖቼ በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነሃ? አለው ጌታችን ኢየሱስም እኔ ንጉሥ እንደሆን ካንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ይሆን ዘንድ እሆን ዘንድ በዚህ ዓለም መጥቼ እመሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድን ነው? አለው። ጌቶቼ አብ፣ መንፈስ ቅዱስ አደራ አላችኋለሁ። እመቤት የማርያም አንቺንም አልልሻለሁ። ጌታ ይችን ኢየሱስ ክርስቶስ በነፍሱና በስጋው በተቀበለው መከራዎች ሁሉ በመቸንከሩም የሸዋኪው ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅርትሉኝ ዘንድ ከኃጢአትም ሁሉ ፍዳት አገኙ ዘንድ አሜን። የረቡዕ ተአምር በቅዱስ ወንጌል እንደ ተነገረ እንደነገረ በሰንበት ቀን የተደረገ ተአምር ነው። ከታመመ ሰላሳ ስምንት ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም፣ ዘመድም የለኝም እንጂ አሁን ጌታዬ፣ እኔስ ልድን ወዳለሁ አለው። እኔም በመጣሁ ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተ፣ አልጋን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻሪ አሉት። የረቡ አርኬ ሊገሉህ ተባብረው፣ የካህናት አለቆች በአንተ ላይ የተማከሩብህ፣ በሰው ፍቅር ገመድ የተያዝክ ክርስቶስ፣ የቸርነትህ ነገር በመናገር አያልቅም። የትሕትና ምስጢሩ ቀዋሚ ነው። በነግህ ከግዞት ቤት ያወጡህ ክርስቶስ፣ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱህ በየዕለቱና በየወሩ ጠብቀኝ። ቸርረኛ አንተ ነህ፣ እንደ ምንደኛም አይደለህምና ጦሮች በአይሁድ ፊት የመንግሥትን ገናንነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ሆይ ወደ ጲላጦስ ቦታ ባገቡህ ጊዜ አቤቱ አንድ ሳይቀር እደህን አጥፋ ቁጥሩ ፈጽሞ ብዙ ነውና ለማጣላት በጲላጦስ ፊት ያቆሙ የእናት ዘመዶች በመፈራረቅም የሰደቡህ ልማድን ኃጢአት ማስተሰረይ የሆነ ክርስቶስ በገቢርና ባህሌው በበድል የእኔ የባሪያን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊትህ ሲቆሙ እንደ ባሪያ በጲላጦስ ፊት የቆምክ እኔ የባሪያ የዚህ የግፍህን ልክ ባሰብኩት ጊዜ ክርስቶስ ትህትና እጹም ነው እጹም ነው ትዕግስትም የሚያስደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉህ ክርስቶስ፣ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደል አጣሉህ። በደሌ ከስጋዬ በአፋ ነውና በደለኛ በሚሆን በስጋዬ አቤቱ አንተ በስጋዬ አቤቱ አንተ አስተስር የልኝ ክርስቶስ ወይ ሁለቱ የካህናት አለቆች ከመረመሩ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉህ ጊዜ ሄሮድስና ጲላጦስ እየመረመሩህ፣ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያህን በሦስተኛ ሰማይ አንግሰኝ። ክርስቶስ ወይ በልባቸው ከራቁ ዘንድ አንተን ከማ